አሜሪካ ስውሩን ኤፍ-47 ጀት ይፋ አደረገች። የቻይናና አሜሪካ ትንቅንቅ ቀጠለ። ኃያል አሜሪካ ዓለምን ያስደነቀ ተግባር ፈጽሟለች። ሩሲያና ቻይና ያልታጠቁትን መሳሪያ ለመታጠቅ ዝግጅቷን ማጠናቀቋን ተናግራለች። ፕሬዚዳንት ዶናልድ ትራምፕ ፍጹም አይነኬ የሆነና ለማመን የሚከብድ ቴክኖሎጂ የተገጠመለትና የስድስተኛ ትውልድ ተዋጊ ጅት መስራታቸውን ተናግሯል። በዚህ የጦር መሳሪያ ፉክክር በደራበት ጊዜ የአሜሪካ ፕሬዚዳንት በድንገት በቴሌቪዥን መስኮት ብቅ ብለው አሜሪካ ፍጹም ወደር ሌለውና እጅግ ልዩ የሆነ የስድስተኛ ትውልድ አካል የሆነ ጀት ልትሰራ መሆኑን ተናግሯል። ለመሆኑ ይህ ጀት እስከ ዛሬ ከተሰሩት ጀቶች በምን ይለየዋል? የጀቱ የውጊያ አቅምስ ምን ያክል ነው የሚለውን በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድቆዩ በመጋበዝ ቤተሰቡን ይወዳጅ እያልን ወደ ትንታኔ አለፍን። አብራችሁን ቆዩ። በፈረንጆች የዘመን አቆጣጠር በ24 መጨረሻ ላይ ቻይና ሁለት እጅግ የረቀቀ ቴክኖሎጂ የተገጠመላቸው የስድስተኛው ትውልድ አባል የሆኑ ተዋጊ ጀቶችን አሳይታ ነበር። በዚህም አሜሪካ በመደናገጧ እጅግ ልዩና ፍጹም ተወዳዳሪ የሌለው ተዋጊ ጀት እንድትሰራ በር ከፍቶላታል ይባላል። ታዲያ አሜሪካ ይህን የቻይና ጀት በብዙ እጥፍ የሚበልጥ ተዋጊ ጀት በመስራት ላይ መሆናቸውን ገልጿል። ባለፉት በርካታ ዓመታት እጅግ ውስብስብና አስቸጋሪ ሁኔታ ውስጥ የነበረው የቦይንግ ኩባንያም ይህን የስድስተኛ ትውልድ አካል የሆነ ልዩ ቴክኖሎጂ የተገጠመለት ጀት ለመስራት ከአሜሪካ መንግስት ጋር ውል ተዋውሎ ወደ ስራ መግባቱና ለስራውም ወደ 20 ቢሊየን ዶላር የሚጠጋ ገንዘብ መቀበሉን የተነገረው ይህ ጀግት ለቦይንግ አዲስ በረከት ይዞለት ይመጣል ነው የተባለው። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የመከላከያ ሚኒስትሩ ናቸው በጋራ በመሆን ስለ ኤፍ 47 መረጃዎችን ያወጡት። የአሜሪካ የምንጊዜም ተቀናቃኝ ከሆኑ ሀገራት መካከል በዋነኝነት የምትነ ሳው ቻይና አስቀድማ ጄ36 የተሰኘ የስድስተኛው ትውልድ አካል የሆነ ተዋጊ ጄት ይፋ ማድረጓ ተከትሎ አሜሪካም ከቻይናው ጄ36 የላቀ አቅም ያለው ጄት ወደ ማምረት መግባቷን ይፋ አድርጋለች። የአሜሪካው ኤፍ 47 ተዋጊ ጄት የሚያንጸባርቅና እርስ በርሱ የተዋሃደ ክንፍ ያለው ሲሆን ይህ ክንፍ ተዋጊ ጀቱን ከራዳር እይታ ውጪ እንዲሆን ያደርገዋል። ጀቱ ሙሉ በሙሉ ከራዳር እይታ ውጪ እንዲሆን ተደርጎ የሚሰራ ሲሆን የሚሰራበት መንገድ እጅግ ከባድ ይተቶችን የሚያልፍ መሆኑ ተነግሯል። የጀቱ የመሰወር አቅም ፕሬዚዳንቱ ሲገልጹት፣ ይህ ጀት ጠላቶቻችን ሲያወድሟቸው እንጂ ሲመጣ ሊመለከቱት አይቻላቸውም ብለዋል። ቅልጥፍናና ጉልበቱ የተላበሰው ይህ ጀት መካከለኛ የሚባል መጠን ያለው ተዋጊ ጀት ነው። ኤፍ47 ሲበዛ እጅግ ረቂቅና በአንድ ጊዜ ብዙ ኪሎ ሜትሮችን ማካለል የሚችል ልዩ ጀት ነው። ጀቱ ከአምስተኛው ትውልድ ጀቶች በብዙ የሚልቅና ዘመናዊነት የተላበሰ የስድስተኛ ትውልድ አካል መሆኑን የተነገ አሜሪካ፣ ሩሲያና ቻይና ከአምስተኛ ትውልድ ጀቶች ወደ ስድስተኛ ትውልድ ጀቶች ተሸጋግረዋል። የአሜሪካ የአየር ኃይል ደግሞ ለማመን የሚከብድ የውጊ አቅም ያለውንና ማንም ሊገዳደረው አይችልም የተባለለት የኤፍ 47 የተሰኘውን ተዋጊ ጀት አስተዋውቀዋል። ፕሬዚዳንት ትራምፕና የመከላከያ ሚኒስትሩ እንዳስታወቁት በአለማችን የመጀመሪያው ስድስተኛ ትውልድ አካል የሆነውን ተዋጊ ጀት አሜሪካ እያመረተች ነው ሲሉ ተናግረዋል። ስያሜውም ለዋና አዛዡ ክፍል መስጠቱም ተነግሯል። ይህ የአሜሪካው ኤፍ 47 በአብራሪና ያለአብራሪ ብቻዋን መጓዝ እንዲችል ተደርጎ ነው የተሰራው። ይህም እጅግ ከባድ በሆኑ ቦታዎች ላይ ያለአብራሪ ጥቃቶች መፈጸም እንዲችል ያደርገዋል። በተጨማሪም ጀቱ ድሮኖችን የመታጠቅ አቅም ያለው ሲሆን ይህም በራሱ ከሚፈጸመው ጥቃት ባሻገር በድሮኖች ጥቃት የመፈጸም ና ጠላቶቹን የማንበርከክ አቅም እንዲኖር ያደርገዋል። የሚታጠቃቸው ድሮኖች ለስለራ ና የተለያዩ ጥቃቶች ለመፈጸም የሚያስችል አቅም ያላቸው ናቸው። የኤፍ 47 ረጅሙን የፓስፊክ ቀጠና ኢላማ አድርጎ የሚሰራ በመሆኑ በየሰዓቱ ነዳጅ መሙላት አይጠበቅበትም። ይልቁንስ በአንድ ጊዜ ሙሌት ረጅም ቀጠናዎች ማካለል ይችላል። ጀቱ ሃይፐርሶኒክ ሚሳይሎች፣ የጨረር ጦር መሳሪያዎችንና አሁን ይፋ ያልተደረጉ እጅግ እየረቀቁና በአንድ ጊዜ ተኩስ ሁሉንም ነገር ወደ አመድነት የሚቀይሩ የቀጣይ ትውልድ መሳሪያዎችን መታጠቁም ይነገራል። አዲሱ ኤፍ47 የላቀ ስውር ችሎታ ያለው ሲሆን ኤፍ35ና ኤፍ22 ይተካል ተብሏል። የትራምፕ ሁለተኛው የስልጣን ዘመን እስከሚያበቃበት የፈረንጆች 2029 ድረስ አሜሪካ ይህን ዘመናዊ ጀት በገፍ ትታጠቃለች ተብሏል። እንደ ተንታኞች ከሆነ አዲሱ ኤፍ47 ከኤፍ35 የተሻለ የውጊያ አቅም የሚኖረው ከሆነ የአየር በአየር ውጊያ ላይ የሚኖረው ሚዛን አሜሪካ መውሰዱ አይቀርም ይላሉ። ኤፍ35 የአምስተኛው ትውልድ ንስር ነው። አንዴ በሞላው ነዳጅ 3200 ኪሎ ሜትር ቀዝፎ ከአራት እስከ አምስት ሰዓት ለአንድ ግዳጅ አየር ላይ ቆሞ እሳት እየዘራ መቆየት የሚችል ፋይተር ነው። በአየር ላይ ነዳጅ እየቀየረ ደግሞ እስከ አምስት ሺ ለመቶ ኪሎ ሜትር ሸፍኖ በአየር ላይ ቆሞ ሲሻው እየተጎማለለ አስር ሰዓታት እሳት ማዝነብ የሚችል የእሳተ ገሞራ ፍንዳታ ነው። ከአየር ወደ አየር ያጠቃል። ከአየር የጦር መርከብን ይመታል። ጸረ መርከብን ጨረሮችን ይዘራል። ከአየር ወደ የብስ ያጠቃል። ጥቃት ቢሰነዘርበት ጸረ ራዲሽን ለቆ ይማግዳል። የዚች ዓለም ሊቃን የተለየ ነገር ቢኖር የሌሎችን ቴክኖሎጂ ወስዶ ሌላ አገር አዲስ አድርጎ የመስራት ትንግርታዊ የሚመስል ጥረትና ተስጧቸው ነው። እናም በሁሉም ሀገራት የሚገኙ ጠበብቶች አንደኛው የተለየና እጅግ አደገኛ ተዋጊ ጄቶችን አሊያም ሚሳይሎችን ሲሰራ፣ እነሱም ከዚያ በመነሳት ፍጹም የተለየና አይነኬ የሆኑ መሳሪያዎችን ያመርታሉ። አሜሪካ አሁን ያመረተችው ኤፍ 47 ተዋጊ ጀት ከሩሲያና ከቻይና በአየር ኃይሉ ዘርፍ ልቃ ለመገኘት ካላት ፍላጎት የመነጨ መሆኑን የተነገረው፣ ነገር ግን ደግሞ አዲሱ ኤፍ 47 ለአሜሪካ ሌላ ተግዳሮት ሊሆንባት እንደሚችልም ተገልጿል። ምክንያቱም ደግሞ ጀቱ ከኤፍ 35 እና ከኤፍ 22 የበለጠ ወጪ መጠየቁ ነው። ይህ ደግሞ ከቅርብ ጊዜ ወዲህ የአሜሪካ የአየር ኃይል የማሽቆልቆል ምክንያት ተብሎ የተጠቀሰውን የተጋነነ ወጪ ያባብሷል ተብሏል። እንደሚታወቀው የአሜሪካ አየር ኃይል የጦር ጀቶች የ ውጊያ ዝግጅት ዝቅተኛ ደረጃ ላይ መድረሱ ተነግሮ ነብ ሚሊተሪዎች የተባለው ጋዜጣ ይዞት እንደወጣው ሪፖርት ከሆነ የአሜሪካ የአየር ኃይል የውጊያ ዝግጅት በ2024 አማካይ 67.15 በመቶ ሆኖ ተመዝግቧል። ይህም ከዚህ በፊት ከነበሩት አመታት ጋር ሲነጻጸር በከፍተኛ ሁኔታ ማሽቆልቆሉ የተመለከተ ሲሆን ለአብነትም በ2023 አማካይ ዝግጅነት መጠን 69.92 በመቶ እንዲሁም በ2022 ደግሞ 71.24 በመቶ እንደነበረም ሪፖርት ወቅቱ አመላክቷል። እንደ ሪፖርቱ ከሆነ አምስተኛ ትውልድ የሚባሉት እንደ ኤፍ 22 እና ኤፍ 35 ያሉ የውጊያ ጀቶች ለአሜሪካ አየር ኃይል የውጊያ ዝግጁነት ማሽቆልቀል ዋነኛ ምክንያቶች ተደርገው የሚጠቀሱ ሲሆን ምክንያቱ ደግሞ ለጥገና ዋጋ ከፍተኛ ውጪ ስለሚጠይቁ ነው ተብሏል። የኤፍ 22 የጦር ጀት ውጊያ ዝግጁነት ወደ 40.19 በመቶ አሽቆልቁላል የተባለ ሲሆን የኤፍ 35 የጦር ጀት የውጊያ ዝግጁነት ቀድሞ ከነበረበት 55 በመቶ ወደ 51.5 በመቶ ዝቅ ማለቱ ተነግሯል። ለመጠገን በጣም ቀላልና ዝቅተኛ ወጪ ይጠይቅ የነበረው ኤፍ 16 የጦር ጀት በኤፍ 35 የጦር ጀት መተካቱ ለአየር ኃይሉ የውጊያ ዝግጁነት ማሽቆልቆል የበኩሉን ሚና እንደተጫወተ ሪፖርቱ አመላክቷል። ታዲያ የአሁኑ ኤፍ 47 ተዋጊ ጀት ከሚጠይቀው የተጋነነ ወጪ አንጻር አሜሪካን ሊፈትን ይችላል እየተባለ ነው ይህን ተዋጊ ጀት ሌሎች ሀገራት እንግዛው ቢሉም እንኳን አቅሙ ላይኖራቸው ይችላል እየተባለ ነው። ዩኤስ ስድስተኛውን ትውልድ የጦር ጀት ሰርታ ልትታጠቅ ዲዛይን አድርጋ ግዙፍ በጀት መድባ ወደ ስራ ልትገባ ነው። ይህ ከአምስተኛው ትውልድ ተሻግሮ ታምራዊ ብቃት ይኖራል የተባለው የአሜሪካ ስድስተኛ ትውልድ የጦር ጀት ኢላማ ያደረገው ሩሲያና ቻይና ልቆ መገኘት መሆኑን የአሜሪካ የአየር ኃይል ከፍተኛ አዛዞች ገልጿል። አሁን በዓለማችን የሚገኙ የጦር ጀቶች የሚገኙበት የመጨረሻ ትውልድ አምስተኛ ላይ ሲሆን ይህም ከሃያ አንደኛው ክፍለ ዘመን እስካለንበት 2025 ድረስ ከታዩት በእድገት የዘመኑትን የያዘ ነው። አምስተኛው ትውልድ የጦር ጀት የታጠቁ ዩኤስ፣ ቻይና፣ ሩሲያ፣ ቱርክ፣ ስዊድንና ጃፓን ናቸው። አምስተኛው ትውልድ ውስጥ ለመግባት ከራዳር ውጪ መሆን፣ በሌላ የጦር ጀት ያለመቆረጥ፣ የጠላትን አቅጣጫ ቀድሞ ማወቅ፣ የተወሳሰበ የኮምፒውተር ሲስተም፣ በኮንፌሽናሉም ሆነ በኒውክለር የመጠቀም የመገናኛ ረቂቅነት ያለው መሆን ይጠይቃል። አሁን አሜሪካ ልትሰራ የተነሳችው ስድስተኛ ትውልድ ደግሞ ከዚህም የዘመነ ይሆናል። ዝርዝሩ ግን በከፍተኛ ሚስጥር ተደብቋል። ቻይናም ሆነች ሩሲያም በራሳቸው ደግሞ ዩኤስ ያደረገ ስድስተኛውን ትውልድ እየሰሩ ሊሆን መቻላቸውን የሚጠራጠር ካለ ይህን ጊዜ የመረዳት ክፍተት አለበት ማለት ነው። ትራምፕ ስለ ኤፍ 47 ሲናገሩ ከዚህ በፊት ማንም ያላየው የትኛውም አይነት ጀት አጠገቡ የሚደርስበት አይደለም ሲሉ ተናግሯል። ጀቱ ሲበር ይፈጥናል ከሚለው ቃል ይልቅ ይሰወራል የሚለው ቃል ይገልጸዋል። ኤፍ 47 ዘመናዊ ድብቅ ቴክኖሎጂዎች የተገጠመለት መሆኑንም ፕሬዚዳንቱ ተናግሯል። አሜሪካ እስከ ዛሬ ከታዩት ጀቶች እጅግ ገዳይ የሆነ ጀት ነው ያለችውን እንጀት ላለፉት አምስት ዓመታት በድብቅ እየበረረ መሆኑን የሚያሳዩ መረጃዎች ወጥቷል። ዶናልድ ትራምፕ ስለ ጀቱ ዝርዝር መረጃዎች የማይሰጥበት ምክንያት ሲያስረዱም እንዲህ ብለዋል። የዚህ እንጀት ዝርዝር መረጃ የማናወጣበት ዋነኛ ምክንያታችን ሌሎች ተቀናቃኝ ሀገራት የጀቱን አቅምና ቴክኖሎጂ ተመልክተው አመሳስለው እንዳይሰሩት ነው በማለት ተናግሯል። ጀቱ ወደ ሰማይ መብረር ሲጀምርም የመጀመሪያው የስድስተኛ ትውልድ አባል እንደሚሆንም አብራርቷል። በጀቱ ላይ የአሜሪካ አየር ኃይል ባለስልጣናት ከ2020 ጀምሮ የሙከራ ሂደት ላይ እንደነበረ ተናግረዋል። ቀደም ሲል እንዳነሳ ነው የዚህ የኤፍ47 ጀት ዋጋ ከኤፍ35 3 እጥፍ ያክል እንደሚበልጥ ይነገራል። ወድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።